ቲና አሳዛኝ መጨረሻ ቲና ከዚህ ዓለም በሞት ተለየች። ካሌብ በሽጉጥ ብሎ ቲናን ደፋት። አባቷን ማገቱን ማገቷን ሲሰማ እራሱን መቆጣጠር አቃተው። አንቺ አረመኔ፣ ጨካኝ፣ የእውነትም አንቺ ሰውማ አይደለሽም ብሎ በሽጉጥ እንግዲህ አይሰሩ ሰርቶ ደፋት። እጅጉን ደነገጠች ትሁት። ቆይ ለምን እንደዛ አደረግ? አባቴ ቢሰማ የእውነቴን ነው ምልህ ምን እንደሚል አላውቅም፣ ብላ አለችው። ትሰምኛለሽ የታገተው እኮ አባቴ ነው እንጂ ሌላ ሰው አይደለም። ዳኒ ዳኒ፣ እንዴት እንደዚህ ታደርጋለህ? በንግግር እና ሁሉን ነገር አስተካክለን እ የምናደርገውን ነገር የእውነቴን ነው ምልህ በጣም ታሳፍራለህ፣ ብሎ ሲለው አርፈህ ብትቀመጥ ይሻልሃል ከዚህ በኋላ በእኔና በእሷ መካከል ባትገባ ይሻላል ብሎ አለው። ከዚህ በኋላ በአባዬ የመጣ በአይኔ የመጣ ነው። እናም እንደፈለጋችሁን አርጉት፣ እስር ቤትም ቢሆን እገባለሁኝ ብሎ አለም። ኤደን ኤደን የእውነት አንተ ከሆንክ አባዬ መታገት ላይ እጅህ ካለበት መቼም ቢሆን ይቅርታ አላደርግልህም ብላ አለችው። እኔ አይደለሁም እኔ አለመሆኔን ደግሞ በቅርብ ጊዜ አረጋግጥልሻለሁኝ ብሎ አላት። አረ ባክሽ የእውነቴን ነው የምልሽ፣ መቼም ቢሆን አላደርገውም። እናም እባክሽን እንደዚህ ባታደርጊ ይሻላል ብሎ አላት። ትሁቴ ትሁቴ እያንዳንዱ ነገር የእውነቴን ነው የምልህ ሁሉንም ነገር ብናስተካክል ይሻላል። እናም ጸባይህን አስተካከል ብላለችው። ቆይ ለምኑ ነው ጸባይን ማስተካክለው? እኔ እኮ ግራ ገባኝ። ትሰማኛለህ ካሊብ? ከዚህ በኋላ እያንዳንዱ ነገር የምናደርገው እኔ በምልህ ነው እንጂ አንተ በምትለው አይደለም። ምክንያቱም ከዚህ በኋላ ዳኒ ትክክል ነው። ዳኒ በፍጹም ምንም ነገር አልዋሸንም ብላ ስትለው ትሁት አንዳንዴ የስጅልነሽ ልበብ ምክንያቱም እያታለሉች መሆኑን አታውቂም። አይ ለአንዴ እና ለመጨረሻ ጊዜ ዳኔን ዕድል እሰጠዋለሁ እና እሱ ያለኝም በሙሉ እሰማና አባዬን አድነዋለሁ። አንተ ግን ከድሮውም ነገሮችን ያበላሽኸው አንተ ስለሆንክ እንድታስተካክለው በፍጹም አልፈቅድልህም ብላ አለችው፣ አርፈህ ብትቀመጥ ይሻለሃል ስትለው፣ እሺ ከዚህ በኋላ አንቺ ያልሽኝን በሙሉ አደርጋለሁኝ ብሎ ቃል ገባላት ኤደን ኤደንና እንዲሁም ዳኒ እውጭ ላይ ተገናኝተው፣ ኤዱ ቆይ ለምንድን ነው እንደዚህ የምታደርጊው? የእውነት እኔ ምን አድርጌሽ አለሁኝ ብሎ ሲላት፣ ተሰማኛለህ ከዚህ በላይ ምን ልታደርገኝ ነው? በቁሜ እኮ ነው የቀበርከኝ። እኔ ካንተ ምን ፈልግ ያውቃለሁ? አብረን እንኑር፣ ህይወታችንን እናስተካከል ባልኩ ላይ አንተ ግን ሀብትና ንብረት መርጠህ ጭራሽ ጭራሽ በገዛ ቤቱ ሴት ይዘህ እያደርክ። እስኪ ንገረኝ የእውነት አባዬስ ሆነ ካሊብስ ምን አደረጓችሁ? ይህን ያህል አረመኔነትና ጭከኝነት የተደረገ ድርጊት እንደዚህ ማድረጋችሁ በጣም ታሳፍራላችሁ ብላለችው። ሂዱ። ይቅርታ ካደረግሽልኝ በቃ ይቅርታ አድርጊልኝ። መቼም ቢሆን ይቅርታ አላደርግልህም። ጭራሽ ደግሞ አባዬ ላይ ማ እጅ ካለበት እኔ ና ያድርገኝ፣ መፈጠሪያህን እስከምትጠላ ድረስ ነው ጉድ የማደርግህ ብላ አለችው። እሺ የእውነት ካለብኝ አባዬ ላይ እጅ ካለበት ሁሉንም ነገር አድርጊ መብቱን ላንቺ መብቱን ሁሉ ላንቺ ሰጥችሻለሁ ብሎ አላት። ሰላም ሰላም፣ ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ኤዱን ትሁት ኤዱን አናገረቻት። ኤዱን እባክሽ፣ ኤደን እስካሁን ድረስ ልብሽ እንዴት ድማና እንዴት ተጎዳ አውቃለሁ፣ ነገር ግን ለአንዴ እና ለመጨረሻ ዳኒን አሁን ባትርቂው ጥሩ ነው ብላ አለቻት። ምን እያልሽ ነው ትሁቴ? እስኪ ንገሪኝ። የግድ አባዬን ማግኘት አለብን። አባዬን ደግሞ የምናገኘው በዳኒ ምክንያት ነው። አንቺ ካሁን ከካሌብ ጋር የምትቀራረቢ ከሆነ በፍጹም በንዴት አባዬን የሆነ ነገር ያደርገዋል። አሊያ ደግሞ ከካሌብ ጋር እልክ ሲገባ አባዬ በመካከል ይጎዳል። እናማ እና ስማ በቃ እንደምንም ብለሽ ዳኔን ቀረብ ያልሽ ሀሳቡን ልትሰርቂውና አባዬ ያለበትን ደግሞ እሱ እንደምንም ብሎ ቴናን አሳምኖ አባዬን ማስለቀቅ አለብን ብላ አለቻት። የእውነትሽን ከሆነ እኔ እንጃ ምን እንደምልሽ ቃል አልገባም፣ ምክንያቱም እሱን ባየሁ ቁጥር ያደረገው ነገሮች እኔ ላይ ቃል የገባልኝ ነገሮች ሁሉም ትውስ ይሉኛል። ትሁቴ ግን አባዬ ባለውለታዬ እና ምርጥ አባት ስለሆነ ለሱ ስል ምንም ነገር አደርጋለሁኝ ብላ አለችው። እሺ እንደዛ ከሆነ ምንም ችግር የለውም ብላ ቃል ገባችላት ኤደን ለትሁቴ። ትሁት ትሁቴ ዝም ብላ ክችን፣ ክችን ሽንኩርቶቿን እየከታተፈች ባለበት ሰዓት ዳኒ መጣ። እኔ ምልህ ምንድን ነው ዛሬ ደግሞ ምን ሆነች ነው እንደዚህ ያቀረቀርሹ? ብሎ ሲላት በሀሳብ ጭልጥ ብለሻል እኮ። ምን ላድርግ ብለህ ነው? የአባዬ ነገር እያሳሰበኝ ነዋ። እንዴ ለምንድን? ምን ማለት ነው? ለምንድን ማለት አልገባኝም እስካሁን ድረስ አባዬ ጠፍቷል እኮ ይሄን አታውቅም? እሱንም ማውቃለሁ። እና ታዲያ አንቺ ለምንድን እንደዚህ አሳሰበች ማለት ፈልጌ ነዋ። አይ ዳኔ፣ አባዬ እኮ በጣም መልካምና እንዲሁም ጥሩ ሰው ነው። ታዲያ ለምንድን ነው እኔ በአባዬ ሀሳብ ጭልጥ ማልለው? ብቻ ግን ተወኝ እስኪ ይውልሽ አሁን አንድ ትልቅ ነገር የምነግርሽ ነገር አለ። ምንድን ነው? አባዬ የታገተው በትና ምክንያት ነው። ምን አፋን አፍና ቀረች። ቆይ ምን እያልከኝ ነው? አዎ እንግዲህ ትልቁ እውነታ ይሄ ነው። እናስ? የእውነቴን ነው ምልህ ያችን ሴትዮ እገላታለሁ ብላ ስትል፣ እንዴት ሆ ተረጋጊ እንጂ ጭራሽ ያንን አለቃሽን ታረጋጊያለሽ ብዬ ስነግርሽ አንቺ የባሱነች ትገኛለሽ። አልገባኝም። ምን ማለት ነው? አይ ማለትማ ያለብኝ ምን መሰለሽ፣ ከዚህ በኋላ እኔ ነኝ የምከታተላት። እናንተ አርፋችሁ ተቀመጡ። ጸባያችሁም ደግሞ እንዳይቀየር። ምን? አዎ እንዳይቀየር ብያችኋለሁኝ። ስለዚህ አንቺን ብትኝ፣ እንደ ድሮ፣ የአለቃሽም ቢሆን እንደ ድሮ መሆን አለባችሁ ብሎ አለች። እሺ እንደዚያ ከሆነ እንግዲህ አንተ ባልከው ይሁን ብላ ትሁት የሄዳ ካሌብን አናገረችው። ቆይ ምን እያልሽ ነው? እና ቲናናት አባቴን ያገተችው እያልሽ ነው? አዎ። ወይኔ ጉዴ! ቆይ ዛሬማ እገላታለሁ ብሎ ሲል ትሰማኛለህ፣ ድሮም በአንተ ምክንያት ነው። አርፈህ መቀመጥ አለብህ ብላ አለችው። ምን አዎ፣ አርፈህ ትቀመጥ እና ሁሉንም ነገርኛ፣ እናስተካክለዋለን። ስለዚህ አንተ አርፈት ተቀመጥ። ቆይ ትሁት ምን እያልሽ ነው? ህግ ባለበት ሀገር አርፌ እንዲቀመጥ እያዘሽ ነው? አዎ ነገርኩህ። ህግ የሚደርሰው ነገሮች ከሆኑ በኋላ ነው። አባዬ ከሞተ በኋላ አባዬ የሆነ ነገር ከሆኑ በኋላ ፖሊስ ቢደርስልኝ ህግ ቢደርስልኝ ምን ያደርግልኛል? እስኪ ንገረኝ። የእውነት ካሌብ፣ ለአባትህ ማሰቡን ትተኸዋል ማለት ነው? እንዴት እንደዚህ ትያለሽ? እንዴት እኔ ለአባት ያላስብም ይ ለአባትህ ብታስብ ኑሮማ ድሮውንም እሱ የሚልህም በሙሉ ታደርግ ነበር። ነገር ግን አንተ የምሬ ነው ምልክ በጣም ሰነፍሰው ሰው ሁነሃል። እሱ ያለህም በሙሉ አድርገህ በነበር እስከ ዛሬ ነገሮች እስተካከሉ ነበር፣ ብላ ትሁቴ በነገር ስትጦጋው፣ እሺ ከዚህ በኋላ አንቺ ያልሺው ይሁን ብሎ ዝም ብሎ ወጣ። ኤደን አይዞህ ልትል መታ። እስኪ ንገረኝ የእውነት ይች ልጅ ናት? አዎ። ቆይ አንተ ለምንድን ነው የማትፈታት ብላ ስትለው፣ ምን ላርግ ብለሽ ነው ኤዱ? ጭራሽ እኮ አልፈታህም ብላ ቁጭ አለች። እሷ የፈለገችውን ነገር በሙሉ አደረግኩ አብረሃኝ ተኛለች፣ አብሬ ተኛው። አብረሽኝ ጠጣለችኝ፣ አብሬ ጠጣው። ይባስ ብላ አራት መቶ ሺህ ብር ስትል፣ አራት መቶ ሺህ ብሩን ሰጠው። ለካስ አራት መቶ ሺህ ብሩ ለአባቴ ድግስ እየተደገሰለት ነበር። አባቴን አግታ ልታሰቃየው ነበር። ከይህ ሁሉ ምን ላድርግ። አረ ይገርማል። ሴትየዋ ግን በጣም ሰይጣንና አረመኔ ናት ስትለው፣ ሀይ ኤድን ይህ ብቻ ቃላት ይበቃል ብለሽ ነው? በጣም አውሬ ነች። ግን ምን እንደማደርግ አላውቅም። ከዛ ኤዱ ደግሞ እጁን እያሻሸች በቃ ይዞ ሁሉም ነገር በቅርቡ ይስተካከላል ብላ ስትለው፣ እንደ አጋጣሚ ዳኒ ከውጭ መጣ። አበዴ እንዴት ነው ሚስቴን እጇን የምትነካው ሲለው፣ እንዴ አንተስ ምን አገባህና በገዛ ቤቴ የፈለግኩትን ነገር ባደርግ ብለው እስ በራሳቸው ተደባደቡ። ከዛ ትሁት እናንተማ አሳፋሪ ናችሁ፣ አባዬ እንደዚህ ሆኖ እናንተ ግን እዝ ትደባደባላችሁ ብላ ስትልም ኤዱ ደግሞ ቆይ፣ አንተ ምን አገባህ? አለችው ዳንኤል። አንተ ምን አገባህ? እኔ ከፈለኩት ሰው ጋር ብሆን ባልሆን አንተን ይመለከታል? አንተ እኮ በቁሜ ነው የተጫወክብኝ፣ ብላለችው። እባክሽ ኤደን፣ ለአንቺ ብዬ ነው ሁሉንም ነገር ያደረግኩት። በአንቺ ከመጡብኝ ደግሞ ማንንም እንደማልሰማ ታውቂያለሽ። አይ፣ አሁን ያቺ ሚስት ጋር ሁነህ! አባዬን ከያስገባችሁት ብታስወጡት አይሻልም? እኔ የለሁበትም። ግን መኘኝ ቃል እገባልሻለሁ። አባዬን እንደምንም ብዬ አመጣዋለሁኝ ብሎ አላት። አረ እባክህ። አዎ እንደዛ ከሆነ ጥሩ፣ እኔም ምጠብቃለሁ። እናም አባዬን ታገክበት ታመጣዋለህ። ካልሆነ ግን አንተና እኔ መቼም ቢሆን ቢያንስ ፍቅረኛሞች ባንሆን፣ ቢያንስ ባለትዳር ባንሆን፣ እንደው ከላይ ከላይ እንድንጠያየት ከፈለክ አባዬን አምጣ ብላ አለችው። እሺ ብሎ አለ። በሌላ በኩል ቲናና ዳኒ መጠጥ ቤት እየጠጡ ባለበት ሰዓት ቆይ ግን አንቺ እንደ ዝድብቅ መሆን አይሰለችሽም እንዴ ብሎ ሲላት፣ ምን ማለት ነው አልገባኝም፣ እንዴ እስኪ ንገሪኝ። ቆይ ይህን ሁሉ ነገር ስትሰሪ እኔ መቻ ማከርሽኝ? አየህ ዳኒ፣ አንዳንድ ጊዜ ነገሮች ከሆኑ በኋላ ቢነገር ይሻላል ብዬ ነው። ከአንተ ጋር ሁኜ እኮ ብዙ ነገሮችን አደረግኩኝ፣ ግን አንዱም ሊሳካልኝ አልቻለም። እናስ እናማ ብቻ ያለ አድርግ ብዬ ደግሞ ተሳካልኝ። ቆይ ግን ማን ነው አብሮሽ የተባበረው? አረ ተወይ አንድ ዱባ የሰማይ ስባሪ የሚያክል ሰውዬ አለ እና እሱ ብቻ ነው፣ ከበላይም አሉ የእሱ አለቆች። በጣም ብዙ ናቸው፣ ከእነሱ ጋር ነው። አረ እባክህ። አረ እባክሽ። አዎ እንደዛ ነው። እሺ ታዲያ አባዬን ምን ለማድረግ ሞከርሽ? እንግዲህ ለአሁኑ ምንም ማድረግ አልሞከርኩም፣ ግን ደግሞ በእያንዳንዱ ነገር የሆነ ነገር እንደሚሳካልኝ ተስፋ አደርጋለሁ አባዬ የእምነቴ ነው ምልህ። ሙሉ ንብረቱን ወደ እኔ ካላ ዞረልኝ በስተቀር እሱን እገለዋለሁ ብላ ስትል፣ አረ ተይ ቲና። ቆይ አንቺ ግን ከመግደል ወደ ኋላ አትይም እንዴ? እና ምን እንዳደርግ ነው የፈለግከው? ተጫውተውብኛል። እኔም ህይወቴን ቁማር አስይዤ እኮ ነው ላንተ የምነግርህ። ይሄንን ነገር ለማንም ትንፍሽ እንዳትል። እንዴ ምን አስበሽ ነው? ቆይ እኔ ራሱ ባገኘሁት ሲል፣ ቆይ አንተ ግን ማለቴ ብታገኘው ምን ትለዋለክ? እ ማለት ምን ማለት ነው ደግሞ ጭራሽ ያንን እየጠየቅሽ ነው? ምን እንደማደርገውማ እኔ ራሴ ነኝ የማውቀው ብሎ አላት። እሺ፣ እንደዛ ከሆነ ቀስ በቀስ እናገኘዋለን። ቆይ መች ነው ግን የምናገኘው? ነገርኩ ሀይደል እንዴ፣ እናገኘዋለን። እሺ፣ ለማንኛውም እንጠጣ ብለው እየጠጡ ባለበት ሰዓት ከዛ መሄድ አለብኝ ብላ ስትሄድ ልከተልሽ? አይ በፍጹም ከዛ ቲናዋ ከፊት ከፊት ዳኒ ደግሞ ከኋላ ከኋላ ሆኖ እያንዳንዱ ነገር ዛሬም ማጉድሽን ነው የማፈላልሽ የእውነት አባዬ ላይ እንደዚህ ካደረግሽ መቼም ለእኔ ሰው አትሆኝም ብሎ አለ። እንዴ ቆይ ግን የእውነት አባዬን እኔ ካዳንኩት ገንዘቡን ይሰጠኛል ማለት ነው፣ በልቡ እና ደግሞ ኤደንም ምናልባት እኮ ይቅርት ለኝ ይሆናል እያለ በደስታ ተውጦ መከታተል ጀመረ። ቲና እንግዲህ በቀጣይ እጣ ፈንታዋ የእውነት የሚያሳዝን ይሆናል። ካሌብ ገና ካሁኑ እገላታ አለሁኝ። መቼም ቢሆን የእኔ ምስት ልትሆን አትችልም። አባዬን ሕግ ባለበት ሀገር ለምንድነው ነፃ የማላውጣት እያለ ይላል። ህያቤ ቤተሰቦች የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። ሀገራችንን ሰላም ያድርግልን። ባይ ባይ። በቀጣይ ምን እንጠብቅ? አባባ ይለቀቅልን። በቃ እንዴ!